አቮካዶ የሚሰጠን የጤና በረከቶች አቮካዶ በቪታሚን ኤ፣ ሲ፣ ኢ እና እንደ ፖታሺየም የመሳሰሉትን ይዟል። በተጨማሪም ፎሌት፣ ሞኖሳቹሬትድ ፋት እና አንቲኦክሲዳንት ይዟል። ትላልቅ የአቮካዶ ዘይት ማምረቻ ማሽኖችን በመጠቀም የአቮካዶ ዘይት ማምረትም ይቻላል። አቮካዶ በየቀኑ መመገብ ብዙ ጥቅሞችን ያስገኛል። እስኪ የሚከተሉትን ጥቅሞች እንመልከት። አንደኛ፣ አቮካዶ በማይታመን ሁኔታ ገንቢ ነው። አቮካዶ በሳይንሳዊ መልኩ ፐርሲያ አሜሪካና በመባል የሚታወቀው የአቮካዶ ዛፍ ፍሬ ነው። ይህ ፍሬ ለከፍተኛ የአመጋገብ ዋጋ የተከበረ ሲሆን በጥሩ ጣዕምና በበለጸገ ሸካራነት ምክንያት ወደ ተለያዩ ምግቦች ይታከላል። በጉኮሞላ ውስጥ ዋናው ንጥረ ነገር ነው። አቮካዶዎች በጣም ገንቢ እና ሀያ የተለያዩ ቫይታሚኖችንና ማድናቾችን ጨምሮ የተለያዩ ልዩ ልዩ ንጥረ ነገሮችን ይዟል። በአንዱ መቶ ግራም አቮካዶ ውስጥ በጣም ብዙ ንጥረ ነገሮች አሉ። ከእነዚህም ውስጥ ቫይታሚን ኬ 26%፣ ፎሌት 20%፣ ቫይታሚን ሲ 17%፣ ፖታሺየም 14%፣ ቫይታሚን ቢ5 14%፣ ቫይታሚን ቢ6 13%፣ ቫይታሚን ኢ 10%። በተጨማሪም አነስተኛ መጠን ያለው ማግኒዥየም፣ ማንጋነዝ፣ መዳብ፣ ብረት ዚንክ ፎስፈረስ እና ቫይታሚኖች ማለትም ቫይታሚን ኤ፣ ቫይታሚን ቢ ዋን ወይም ታያሚን፣ ቫይታሚን ቢቱ ሪቦ ፍላሚን እና ቫይታሚን ቢስሪን ወይም ኒያዚንን ይይዛል። ይህ የሚመጣው በመቶ ስልሳ ካሎሪን ሁለት ግራም ፕሮቲን እና 15 ግራም ጤናማ ስብ ነው። ምንም እንኳን 9 ግራም ካርቦ ሃይድሬት ቢይዝም ከነዚህ ውስጥ ሰባቱ ፋይበር ናቸው። ስለሆነም ሁለት የተጣራ ካርቦሃይድሬት ብቻ አለው። ይህ ዝቅተኛ ካርቦሃይድሬት ተስማሚ የእጽዋት ምግብ ያደርገዋል። አቮካዶዎች ምንም ኮሌስትሮል ወይም ሶዲየም አልያዙም፣ እንዲሁም ዝቅተኛ የስብ ይዘት አላቸው። ሁለተኛ፣ አቮካዶ የሚሰጠን ጥቅሞች አቮካዶዎች ከሙዝ የበለጠገ ፖታሼም ይይዛሉ። ይህ ንጥረ ነገር በሰውነታችን ህዋሳት ውስጥ የኤሌክትሪክ ቅባቶችን ጠብቆ ለማቆየትና የተለያዩ አስፈላጊ ተግባራትን ለማከናወን ያገለግላል። አቮካዶ በፖታሼም ውስጥ በጣም ከፍተኛ ነው። በመቶ ፐርሰንት ግራም አቮካዶ ውስጥ 14 ፖታሼም ሲገኝ በመቶ ፐርሰንት ግራም ሙዝ ውስጥ ግን 10% የፖታሺየም መጠን ይገኛል። ከፍተኛ የፖታሺየም መጠን መውሰድ የልብ ድካም፣ የደም ግፊትና የኩላሊት ውድቀት ከሆነው የደም ግፊት መቀነስ ጋር የተቆራኘ ነው። ሦስተኛ አቮካዶ የሚሰጠን ጥቅም አቮካዶ ለልብ ጤና ፍቱን መድኃኒት ነው። አቮካዶ ከፍተኛ ቅባት ያለው ምግብ ነው። ይህም በጣም ወፍራም ከሆኑ የእጽዋት ምግቦች አንዱ ያደርገዋል። በአቮካዶ ውስጥ ያለው አብዛኛው ስብ ኦሊካሲር ነው። በአቮካዶ ውስጥ ያሉት ቅባቶች እንዲሁ በሙቀት ምክንያት የሚመጣ ኦክሳይድን ይቋቋማሉ። ይህም የአቮካዶ ዘይት ለማብሰል ጤናማ እና ደህንነቱ የተጠበቀ ምርጫ ያደርገዋል። አራተኛ አቮካዶ የሚሰጠን የጤና ጥቅም አቮካዶዎች በፋይበር የበለጸጉ ናቸው። አቮካዶ በአንጻራዊ ሁኔታ የበለጸገ ሌላ ፋይበር ነው። ለክብደት መቀነስ አስተዋጽኦ የሚያደርግ የደም ስኳር ጠብታዎችን ለመቀነስ እና ከብዙ በሽታዎች ዝቅተኛ አደጋ ጋር በጥብቅ የተገናኘ የማይበሰብስ የእፅዋት ጉዳይ ነው። በሚሟሟ እና በማይሟሟ ፋይበር መካከል ብዙውን ጊዜ ልዩነት ይደረጋል። የሚሟሟ ፋይበር በአንጀቶ ውስጥ ወዳጃዊ የአንጀት ባክቴሪያዎችን በመመገብ የታወቀ ነው። ይህም ለተሻለ የሰውነት ሥራ በጣም አስፈላጊ ነው። 100 ግራም አቮካዶ 7 ግራም ፋይበር ይይዛል። በአቮካዶ ውስጥ 25 የሚሆነው ፋይበር የሚሟሟ ሲሆን 75 ደግሞ የማይሟሟ ነው። አምስተኛ አቮካዶ የሚሰጠን የጤና ጥቅም አቮካዶን መመገብ የኮሌስትሮል እና የትሪግሊሰሪድን ደረጃ ዝቅ ሊያደርግ ይችላል። አቮካዶን መብላት እንዳጠቃላይ መጥፎ ኤልዲኤል እና ጥሩ ኤችዲኤል ኮሌስትሮል እንዲሁም የደም ትሪግሪየስ የመሳሰሉ የልብ በሽታ አጋላጭ ሁኔታዎችን ሊያሻሽል ይችላል። ስድስተኛ፣ አቮካዶ የሚሰጠን የጤና ጥቅም አቮካዶ የሚበሉ ሰዎች ጤናማ የሆነ አዝማሚያ አቮካዶ የሚበሉ ሰዎች ጤናማ የመሆን አዝማሚያ አላቸው። አቮካዶን አዘውትረው የሚመገቡ ሰዎች ክብደታቸው አነስተኛ፣ ዝቅተኛ ቢኤምአይ እና የሆድ ስባቸው በጣም ያነሰ ነው። ሰባተኛ፣ አቮካዶ የሚሰጠን ጥቅም አቮካዶ ከፍተኛ ገንቢ ብቻ ሳይሆን እርስዎ የሚበሉትን የሌሎች የእጽዋት ምግቦችን የአመጋገብ ዋጋ በከፍተኛ ሁኔታ ሊጨምር ይችላል። አትክልቶችን በሚመገቡበት ጊዜ ሁል ጊዜ ጤናማ የስብ ምንጭ ለማካተት ይህ በጣም ጥሩ ምክንያት ነው። ስምንተኛ አቮካዶ የሚሰጠን የጤና ጥቅም አቮካዶ አይኖችን ሊከላከሉ በሚችሉ ኃይለኛ አንቲኦክሲዳንትስ ይይዛል። አቮካዶ ከሌሎች ምግቦች ውስጥ አንቲኦክሲዳንት የመጠጣትን መጨመር ብቻ ሳይሆን እነሱም በራሳቸው አንቲኦክሲዳንትስ ውስጥ ከፍተኛ ናቸው። ይህ ላይን ጤና በማይታመን ሁኔታ አስፈላጊ የሆኑትን ካሮቲኖይዶች ሉቲን እና ዚአክሳንቲን ያጠቃልላል በእድቤ የገፉ ሰዎች ላይ ከሚታየው አይን ሞራ ግርዶዎች እና የማኩላር መበስበስ አደጋ በእጅጉ ይቀንሳል። ስለዚህ አቮካዶን መመገብ ለረጅም ጊዜ የአይን ጤናን ለመጠበቅ ይረዳል። ዘጠነኛ አቮካዶ የሚሰጠን የጤና ጥቅም አቮካዶ ካንሰርን ለመከላከል ይረዳል። በአቮካዶ ውስጥ ያሉ ንጥረ ነገሮች በአቮካዶ ውስጥ ያሉ ንጥረ ነገሮች የፕሮቴስት ካንሰርን ለመከላከልና የኬሞትራፒ ሕክምናን የጎንዮሽ ጉዳቶችን በመቀነስ ጥቅሞች እንዳላቸው ይታወቃል። አስረኛ አቮካዶ የሚሰጠን የጤና ጥቅም አቮካዶ መመገብ ክብደትን ለመቀነስ ይረዳዋል። አቮካዶዎች በፋይበር የበለጸጉና በካርቦሃይድሬትስ ውስጥ በጣም ዝቅተኛ ናቸው። ክብደትን ለመቀነስም ቢያንስ በጤናማ በእውነተኛ ምግብ ላይ የተመሰረተ አመጋገብ ሁኔታ ውስጥ ክብደትን ለመቀነስ የሚረዱ ሁለት ባህሪያቶች ናቸው። አቮካዶዎች ረዘም ላለ ጊዜ እንዲቆዩ እና ትቂት ካሎሪዎች እንዲበሉ በማድረግ የክብደት መቀነስን ሊረዱ ይችላሉ። እንዲሁም በፋይበሩ ውስጥ ከፍተኛ እና በካርቦ ሃይድሬትስ ዝቅተኛ ናቸው። ይህም የክብደት መቀነስ ሊያበረታታ ይችላል። አስራ አንደኛ አቮካዶ የሚሰጠን የጤና ጥቅም አቮካዶ የደም ግፊትንና የደም ዝውውርን የሚያስከትለውን ፖታሲየም የተሰኘው ንጥረ ነገር በብዛት ይይዘዋል። በአቮካዶ ውስጥ የሚገኘው ፖታሲየም ሙዝ ውስጥ ከሚገኘው በአስር ፐርሰንት ይበልጣል። 12ኛ አቮካዶ የሚሰጠን ጤናት ግን አቮካዶ ፖሌት የተባለ ንጥረ ነገር ያለው ሲሆን ለርጉዝ ሴቶች በጣም ጠቃሚና ለሕፃኑ የአእምሮና አካላት እድገት ወሳኝ ሚና ይጫወታል። በተጨማሪም በርግዝና ወቅት የሚመጣውን ማቅለሽለሽ የሚከላከል ቫይታሚን ቢ ሲክስን ይይዛል። አስራ ሦስተኛ አቮካዶ የሚሰጠን የጤና ጥቅም አቮካዶ ኦውሊክ አሲድ በውስጡ ይዟል። ይህ አሲድ የጡት ካንሰርን ይከላከልናል። የተለያዩ ጥናቶች እንደሚያሳዩት ከሆነ አቮካዶ ጤነኛ ሴሎችን በመተው በካንሰር የተያዙ ሴሎችን እድገት ይገታል። አቮካዶ የሚሰጠን አስራ አራተኛው የጤና ጥቅም አቮካዶ ሌቲን የተባለ ቫይታሚን ሲኖረው ይህ ቫይታሚን የካሮቲን ቫይታሚን ከሆነው ቫይታሚን ኤ ዝርያ የሚመደብ ሲሆን ለአይን ጤንነት በጣም ጠቃሚ ነው። 15ኛው አቮካዶ የሚሰጠ የጤና ጥቅም አቮካዶ ከፕሮቲስት ካንሰር የሚከላከሉና የተጎዱ ሴሎችን የሚጠግኑ የተለያዩ ንጥረ ነገሮችን በውስጡ ይዟል።